ሰላሙ አለይኩም ወረህመቱላሂ በረከቱ። ሰላም ሰላም ብያለሁኝ ውድ ኢትዮጵያውያኖችና ደግ ኢትዮጵያውያኖች፣ ሰላም ብዬ ያለሁ። እንዴት እንዴት ናቸው? የመጣን ቅመሞች ሁሉ እንዴት ናቸው? እንደው ዛሬ እኔ በቪዲዮ ገብቻ አላውቅም፣ በቪዲዮም ምስል ዝም ብዬ በራሴ በድምጥ ገብቻ አላውቅም። በነገራችን ላይ ሰብስክራይብ አድርጎኝ አበረታቶኝ ሸራርጎልኝ ያውን ያልገባም ቢያንስ ሰብስክራይብ ማጠራቀም አለብኝ ብዬ ነው። ሻላ ሰብስክራይብ አንድ ሺ ስሞላ ገባለኝ፣ ቪዲዮ በደንብ ሰራለሁ እና በነገራችን ላይ ዛሬ አላስች ላይ ብሎ ነው እንዲህን ሰሞን ደግሞ ማለት ነው። እንዲ ለመዳም ለመዳም ቅመሞች ምክር አለኝ የምር እዶ ግን ምን አይነት ጊዜ መጣብን? እናንተ መሆናችሁ ነው ግን ወላሂ እንዲ ሴቶች መሆናችሁ ነው። እኔ ሙስሊም ክርስቲያን አለለም፣ ግን መሆናችሁ ነው እንደዚህ። እንዲሁ ገንዘባችሁን ዝም ብላችሁ የምትረጩት እንዲሁ ምንድን ነክቷችሁ ነው? ግን የሰው ሀገር ያሳብዳል። እኔ እንጃ። አይ ሁላችንም አሁን በሆነ ምክንያት ልንበላ ገንዘብ ወንዶች ሊበሉን ይችላል። ግን በሆነ ምክንያት አላለ ወይ አግብታችሁ ወይ ለስ ትለያዩ ሁላችንም የደረሰብን ነገር ነው። ገንዘብ ክፈሉ ብር ክፈሉ እንደዚህ በሉ እያሉ በዚህ በዚህ ምክንያት ልንበላ እንችላለን። ግን ለማታውቁት ወንድ እኔ አንድ ነገር ግርም የሚለኝ እና በጣም የሚገርም ነገር ለማታውቁት ወንድ በስልክ ላዋራችሁ ወንድ እናንተ ግን አገር አይናፍቃችሁም? ማረፍ አትፈልጉም? የሆነ ቁም ነገር ቦታ መድረስ አትፈልጉም? ምን እየነካችሁ ነው ግን? እኔ በጣም የሚገርመኝ ነገር ይሄ እብዴት ነው እኮ ወላሂ፣ እንደ ሴቶች እያትቀየሙብኝና እብዴት ነው፣ እያበዳችሁ ነው። ምን እንደሚነካችሁ ምን እንትን እንደሚላችሁ ነው፣ የራሱ ግራ የሚያጋባ ነገር ነው። ይሄን ሰሞን በምንሰማው በሚዲያ በቲክቶክ በምናምን ማለት ነው። እኔ እንጃ ግራ ያጋባ ማለት ነው። የሴቶች ነገር አረ፣ እንደው በፈጠራችሁ፣ እንደው በፈጠራችሁ መሆናችሁ ነው ለዚህ ለዚህ ወንድ ለወንድ ፍላጎት ለወንድ እንትን ማሆነ የተሰደዳችሁት? ለምን ሀገራችሁን ለቃችሁ ወጣችሁ? ለመቀየር ካልሆነ ምሳሌ ሀገራችሁ ቁጭ ብላችሁ የፈለጋችሁት ወንድ እንደፈለጋችሁ መሆን ትችላላችሁ እኮ ፈጣሪያችሁን ካልፈራችሁ። ምሳሌ አንድ ሰው በክርስትና በእስልምና ፈጣሪን ያልፈራ ሰው ሰው ከሀገሩ ሁኑ ሀገርም ሳይለቅ ስደት ሳይሰደድ ማለት ነው። ግን እናንተ ሰርታችሁ ለወንድ የምትረጩ ሰርታችሁ ወንድ የሚያሞኛችሁ ሰርታችሁ ለፍታችሁ መውለድ ስትችሉ ትዳር ይዛችሁ በትዳር መኖር ስትችሉ አገል ላይ መኖር ስትችሉ በቃ እናንተ ለምን አላማችሁን ታጨናግፋላችሁ? ሰራ ሰራ አድርጋችሁ ሁላችንም በስደት ነው ያለነው። ቁም ነገር ደርሳችሁ አገራችሁ ለምን የምትፈልጉትን ሰው በትዳር ኖራችሁ መኖር አትችሉም? የምር እርግጥ ዛሬ ዝብን ደህና ትዳር ባይገኝም ደህና ኑሮ ባይኖርም እንደሚያስ ለራሳችሁ ማለት ነው እንደተሰው የወጣበትን አላማ ይረሳል። እኔ እንጃ እኔ ብቻ ስላላስቻለኝ ነው። ቢያንስ አንድ ሺህ ሰብስክራይብ እስከሞላሁኝ በድምጥም በዛው መግባት አልፈልግም ብዬ ነበረ። ግን ዛሬ ስላልቻል ስላልቻልኩ አላስቻለኝም። በምር በምሰማው ነገር እንትን በምለው ነገር እኔ ሴቶች በጣም እየገረማችሁ ነው። የምር እረታው እረታው ለራሳችሁ ራሳችሁ ነው። ወላሂ በጣም እንደዚህ አትሆኑ። ለምንድን ነው ግን መሆናቸው ነው ግን፣ ምን ምን እየቀመሳቸው ነው እንደዚህ፣ በቃ ወንድ ልጅ የሚጫወትባችሁ ምን ብትበሉ ነው? በቃ እንዴት በስልክ እንዴት ዝም ብሎ በወሬ ብቻ ወንድ ልጅ አትመኑ፣ የምር ለምን? በወሬ ብቻ በቃ ወደድኩሽ፣ አፈቀርኩሽ፣ እንዲህ አልኩ ሰላለሽ ብቻ እናንተ ወንድ ማመን የለባችሁ፣ የምር ለራሳችሁ ራሳችሁ ኑሩ ማለት ነው። ለራሳችሁ ለራሳችሁ እሰቡ፣ እናንተ በእናንተው። የምር ሴቶች እያተታለሉ ወ ያተታለሉ ወንድ እኔ ሁሉንም ወንድ ማለት አይደለም፣ ወንዶች ባለጌ አጭበርባሪ ናቸው። ሁሉንም ወንድ ማለት ሳይሆን አንዳንድ ወንዶች ማለት ነው። እኔ ሁሉንም ወንድ ነው የወለደኝ ወንዶችን በአጠቃላይ ብሳደብ አባትን ተሳደብኩ ማለት ነው ማለት ነው እንደዛ አይደለም። ግን አሉ በራሳቸው የማይተማመኑ ወንዶች፣ የሴት ገንዘብ፣ በሴት ገንዘብ፣ በሴት ላብ የሚኖሩ በቃ ያገቡና ኒካቸውን በገንዘብ የሚሸጡ ማለት ነው። ኒካ አለኝ እኮ በኒካ የሰርተሻን ሚስቴ እኮ ነሽ። በቃ ያነሰው አልስማማችሁ ብሎ ያነሰው ሰው ፍች ስትጠይቁት ይህን ያህል ሺ ብር አንጪ፣ ይህን ያህል ኮሌታ እኮ ነው፣ እንደዚህ እኮ ነው። ይህን ገንዘብ አንጪ፣ መቶ ሺ ብር አንጪ፣ ይህን ያህል ብር አንጪ። ኒካቸውን ያመሸጣቸው አንሶ ደግሞ በቃ እያጭበረበሩ ሴቶቹን የጫት መቃሚያ ማለት ነው። እኔ እነዚህ እነዚህ አንዴ በቃ እንዴ ፈጣሪ ተጣልቷቸው ና ለህ ተጣልቷቸውን። እኔ በጣም እንትን የሚለኝ የሴቶች እናንተ ሴቶች የምትጭበረበሩት ነገር በጣም ይገርመኛል ማለት ነው። እኔም ለእናንተ ለራሳችሁ እንዴት አትሆኑ እንዴት ለራሳችሁ ራሳችሁን እንትን አትሆን። ለምንድ ነው በቃ ለምን ሴቶች አላማ አይኖራችሁ? ሰራ ሰር አድርጋችሁ አላማችሁን፣ አሳካችሁ፣ ሀገራችሁ ገብታችሁ ለምን ተጠራችሁን አትይዙም? ይምር ለምንድን ነው ሰው የሚሸውዳችሁ? ለምን ሰ ያታላችኋል? ለምን ወንድ ያጭበረብራችኋል? እኔ በጣም ታሳዝኑኝ ያላችሁ በቃ በጣም የምር፣ ሁላችንም ሴትን ብዙ ግፍ እያለፈብን ብዙ ነገር ያሳልፈናን በአቅማችን ነው፣ ግን ደግሞ ዝም ብላችሁ በሚዲያ የምትበሉ ሴቶች እኔ ለእናንተ በጣም ታሳዝናላችሁ ማለት ነው። ለምትሸወድ ያላችሁ ሴቶች አንዳንዴ እንሸወድ ያለ ሁላችንም፣ አትሸወዱ። ወንድ ልጅ ማለት ነው ስልክ ደውሎ ወደድኩሽ ቢልሽ ማለት ነው፣ አፈቅርኩሽ፣ ሞትኩልሽ፣ አትመኑ። ወንድም ጭራሽ ከላ በሉት የምር፣ ዞር በልበሉት ባፍ በለፈለፈ አይደለም የምር ይሄ ዝምሩ አጭበርባሪ ወንድ ነው። የሚለፈልፍ ወንድ ያሱን የለፈለፈ የሚጠጋችሁን የሚጠጋችሁን ነው ወንድ አትመኑ። ለፍላፊ ወንድ በጥቅሉ ለምንም አይሆንም፣ ለምንም ለምንም አይረባ ለፍላፊ ወንድ ማለት ነው። ሙያ በልብ ነው ይባላል በአገራችን ሲተረት ሙያ የሚለፈልፍ ወንድ ይሄ ጭራሽ ጭራሽ ባለ ጊዜ ወንድ ለፍላፊ ወንድ ጭራሽ አትመኑ። የምር እኔ ወለህ እኔ ይቅርታ አድርጉ ለወንዶች። እኔ ሁሉንም ወንድ መሳደብ ሳይሆን የሚለፈልፍ ይሄ አጭበርባሪ፣ ዝም ብሎ እየደወሉ አስር ጊዜ እንትን የሚያታላችሁ ነው። ወንድ አትመኑ። ጭራሽ ሴቶች ይሆን ለህ በጣም እኔ ታሳዝኑኝ ያላችሁ የምር። ለምንድን ነው ግን እንደዚህ የምትሆኑት? እና በነገራችን ላይ ሰብስክራይብ አድርጉኝ፣ ሰብስክራይብ የለኝም ሰብስክራይብ አድርጉኝ፣ ሸር አድርጉልኝ ቢያንስ አንድ ሺህ እንኳን አልሙላ የምን አንድ ሺ እስከመማር አልገባም። በያለኝ አንድ ሺ ሰብስክራይብ ከመሟላ ማለት ነው አድርጉ። ምን አለ ምን ችግር ይከፈልበት፣ አይከፈልበት ምን? ሸር አድርጉ፣ ለ ሰብስክራይብ አድርጉ ላይ አበረታቱኝ፣ እንዲሰራ ያው አሁን ምንም ሰራው ዝም ብዬ ነው እንደነገርኳችሁ። እንተምረው ግን ደሞ አንድ ሺ ሰብስክራይብ አመለክ፣ በደም ይሰራሉ፣ በደምብ ይገባሉ፣ በደም ሰራበታል። ኢንሻአላህ ለሀገራችንንም ሰላም ያድርገው። ሀገር ም ስገባ መሰራበት ይቻላል ብዬ ነው የከፈትኩት። አበረታቱ። ለማንኛውም ሀገራችንንም ሰላሙ ነ ብትለቅለት ሴቶች የማትበሩ አትታለሉ። ብቻ ወደፊት በጣም የሚያሳዝን ጊዜ ነው የመጣብን። እንዱ ለራሳችሁ ራሳችሁ እውቁ። የምር ወንድ አይሸውዳቸው። አሱን በማቅለብለብ የተጠጋ ወንድ ወንድ፣ በቃ የተጠጋ የሚቅለበለ ወንድ ስ በጥቅሉ ለትዳር ምንም ለምንም አይበጅም። ቀለብለብ ወንድ ይሄ ዝም ብሎ ስብልልብ የሚል ወንድ ደውሎ እንዲሆንኩልሽ ሞትኩልሽ የሚል ወንድ አትመኑ። በአጠቃላይ ወንድ ልጅ አትመኑ። በቃ በስነ ስርዓት በቃ ትዳርም ሆነ ምን በቃ ሀገራችሁ ስገቡ ሁሉ ነገር ይደርሳል። ችግሩ አይታመኑም ወንዶች፣ ከሀዲ ባለጌዎች ናቸው። እኔ ሁሉንም ማለት አይደለም ብያቸዋለሁ፣ ይቅርታ አድርጉልኝ። አንዳንድ ወንዶች ባለጌዎች ናቸው። ማንንም አትመኑ ሴቶች፣ ወላ አትመኑ። በቃ ሰው ሀገር የወጣ ነው ሰርተን ለመቀየር ሰርተን በቃ ቤተሰብ ለማሳለፍ ለራሳችን በቃ ልንቀየር አይደለም ለምንድን ነው እንደዚህ የምትሆኑት እና ይቅርታ አድርጉሌ። ብቻ በጣም ያሳዝናል። አብሽሩችን ለማለት ነው የገባሁት። ምንም ነገር ምሰራው እንትን የለኝም። ላይክ እና ሰብስክራይብ አድርጉኝ፣ አበረታቱኝ። ሻራ አድርጉሌ እና ደግሞ ሰብስክራይብ የተደረጋችሁ ሰው የሰብስክራይብ እንኳን ማትመልሱ ለምንድን ነው? እስኪ አድርጉኛ፣ አበረታቱኝ እኔንም።